በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባታችን የአቡነ እስትንፋሰ ክርስቶስ ገድል በዕለተ ማክሰኞ የሚነበብ የሚጸለይ ምዕራፍ አራት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን በዕለተ ማክሰኞ የሚነበብ የሚጸለይ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው እንላለን። ጸሎቱና በረከቱ ከሁላችን ህዝበ ክርስቲያንና ከሀገራችን ከኢትዮጵያ ከደብራችን ከመካነ ቅዱሳን ጋር ለዘላለሙ ጸንቶ ይኑር አሜን። በእውነት የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ተሰሙ ዘንድ የመጣችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ፣ አድምጡ። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናት አግኝተው ስለመገኘቱ ካህናት ተደሰቱ። ከሱ ጉዳይ ስላለኝ ወደ አበ ምኔታችሁ ውሰዱኝ አላቸው። ወደ መምህሩ ቤት ወስደው ስላመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለ። እስትንፋሰ ክርስቶስንም ወደ ቤት አስገቡት። በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምህሩ በመንፈስ ቅዱስ አውቆ፣ አመጣጠህ እጅግ መልካም ነው፣ ልጄ ሆይ መነኩሴ ትሆን ዘንድ መጣህን? አለው አቡነ እስትንፋሰ ክርስቶስም አዎን አባቴ፣ ሐሳቤን ሁሉ አውቀሃል። ዓለምን አየኋት፣ አንድ እንኳን ጥቅም ያገኘባትን አላገኘሁም። በውስጧ የሚኖሩ ነገሥታት፣ መኳንንት፣ ባለ ፀጎች ሀብቴ የሌላቸው ድሆች አለናለን ሲሉ ፈጥነው በሞት ይጠፋሉ። የሃጣን ዕድል ፈንታቸው ጽዋ ተርታቸው እሳቱ የማይጠፋ ትሉ የማይንቀላፋ ገሃነ መሳት ነው። እኔም ሰውነቴን ከኀጢአት ነፍሴን ከገሃነ መሳት አድናት ዘንድ ከዚህ ዓለም ባሕረ ኀጢአት በጸሎተ መቅዘፊያ ታሻገረኝ ዘንድ ወደ ዋናተኞች አለቃ ወደ አንተ መጣው እንደ በግ ራሱን ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት አለበት መሰላል ጸሎት ታደርሰኝ ዘንድ እነሆ ከዓለም ሸሽቼ መጠዋለው። የኢየሱስ መዋለጅ የሚሆን አበምኔቱ ሰምቶ በእውነት እግዚአብሔር አንተን መርጦ እንደ አባታችን አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችን በኢየሱስ ክርስቶስ በወንጌልም ቀንበር ትጠመድ ዘንድ በአስራ አምስት አህጉር ትሾም ዘንድ ከዚህ ዓለም ለይቶ በምናኔ ያወጣ። ጌታችንም ይወደሃል እንደ በጎ አገልጋይ ያከብረሃል። ከእንግዲህ ልጄ እስትንፋሰ ክርስቶስ ሆይ መከራን ታገስ፣ ልብህንም አጽና፣ የእግዚአብሔርንም ህግ ጠብቅ። የቸርነቱንና የይቅርታውን ብዛት አድርጎልህ ጽናትን ሰጥቶ ከመልካም ታምራት የተነሳ ጻድቃን አይተው ስላአንተ እግዚአብሔርን እንዲያመሰግኑ አለው። በመነኮሳት መጽሐፍ እንደተጻፈ ሶስት ዓመት ፈተነው። እስትንፋሰ ክርስቶስም በሐይቅ ገዳም ለመነኮሳት እንጨትን በመልቀም ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባሕር ውስጥ አሳን በማውጣት ያገለግል ጀመር። በዚያን ጊዜ የአባቶች የመነኮሳት ቁጥር ከአርድዕት ጋር ሰማንያ ነበር። ሶስት ዓመት በገዳሙ ላሉ መነኮሳት በመላላክ ከቆየ በኋላ ቸርነቱንና መልካም ሥራውን ትሕትናውን ባህሪ ዕንቁ እንደሚባል የጠራ ንጽህናውን ትዕግስቱን፣ ትሩፋቱን፣ ጽድቁን ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱን ጸሎቱንም እንደሚያዘወትር ለዘላለሙ ኃጢአት፣ ትዕቢት፣ ስስትና ቅናት፣ ሽንገላ፣ ሐሜት፣ ቁጣ እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎትን ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራ በሚሠራበት ጊዜ በአፉ እየጸለየ በእጁ ይሠራ ነበር። ከሦስት ዓመት በኋላ ማህበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ስራ ፍጹም ነው፣ ክፋት የለበትም፣ መልካም ስራን ሁሉ ፈጽሟል ብለው ለአበምኔቱ ነገሩት። ከሦስት ዓመት በኋላ የአባ አንጦንስና የአባ መቃርስን፣ የአባ ጳውሊንና የአባ አርሳኒዎስን፣ የአባ ኤውስጣቴዎስንና የአባ አብሳዲን፣ የአባ ነቢዩድንና የአባ አቢብን፣ የአባ መቃቢስንና የኤላሪዮንን፣ የአባ ኪሮስንና ሰባት ዓመት በአፉ ድንጋይ ጎርሶ የኖረ የአባ አጋቶንን የቅዱሳንን ገድል ሁሉ በመከተል ሥርዓታቸውንም በመከተል አሳየ። ለሁሉ አርአያ ሆነ። አበምኔቱም የእነዚህ ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስናን ልብስ አለበሰው። አስኬማን የኢትዮጵያ ሊቀ ጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ከአባ ሙሴ ሕንፃ ደብረ ድባ ከሚባል ቦታ ተቀበላለው። ከዚህ በኋላ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀ ዲያቆን ተሾመ። መምህሩንና ገዳሙንም ቤተ ክርስቲያኑንም አስደሰተ። ቤተ ክርስቲያንም በመላላኩ በመልካም ጸባይ ሆኖ በማመስገንም ተደሰተችበት። የምንኩስናን ልብስ ለብሶ ጥቂት ወራት ከቆየ በኋላ የማህበሩን መነኮሳት ተሰናበታቸው። እነርሱም መርቀው ሸኙት። ወደ ጳጳሱም ሄዶ ከአንተ ባረክ ዘንድ መጠዋለው። ጳጳሱ እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ በመንፈስ ቅዱስም እንደጸና በእግዚአብሔርም ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ጴጥሮስ የቅስናን ሥልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱን ጣዕም ባየ ጊዜ አደነቀ፣ በእሱ ዘንድ ስውር ምስጢርን አይቷልና። ከጥቂት ቀን በኋላ ቁምስናንና ኤጲስቆጶስነትን ሦስቱንም ሥልጣን ሰጠው። ከዚህ በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ሰውነቱን በገራህተ መስቀል የጣለ ነፍሱን ያገኛታል፣ ስለ እኔ ሰውነቱን በገራህተ መስቀል የጣል ያለውን አስቦ በጾምና በጸሎት በትሕርምትና በስግደት ኖረ። ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል? ያለውን አስቦ ለሃጣን ፍዳ ለጻድቃን ተድላ ደስታ እንዳላቸው አሰበ። ይህን አስቦ ከጳጳሱን ቤት ተባርኮ ከሸዋ አካባቢ ከምትገኝ ደብር ድንቅ ታምራትን እያደረገ እንደ ጌታችንና እንደ 12ቱ ሐዋርያት አጋንንትን ያወጣ ድውያንን ይፈውስ ለምጻምንም ያነጻ ጀመር። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ታምራት በማድረግ ከሐዋርያት አያንስም ነበር። በድውያንም ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትሕትናውን ንጽሕናውንና ቅድስናውን ክብሩን፣ የቀና ሃይማኖቱን መፈወሱንም የአባታችን የአቡነ እስትንፋሰ ክርስቶስን ዝናውን በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ከሸዋ ሀገርና ከአማራ ሳይንት፣ ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እሱም ነዳያንን፣ ምስኪናንን፣ ፈላሲያንን ወዶ ይቀበላቸዋል። እንጀራንና ውሃን ይሰጣቸዋል። የመላእክትን ንጽሕና የወዱ ዘንድ አሥሩ ቃላት ኦሪትንና ስድስቱ ቃላት ወንጌልን ይጠብቁ ዘንድ ለሰዎችም ያስተምራቸዋል። በጾም በጸሎት፣ በተጋድሎ የአባቶቻችንን ሃይማኖት በማስተማር ሀጣንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎችም ሰዎች የዲድስቅልያንና የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም በቅንነት ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍትን ቃል ያሳስባቸዋል። በአንዲት ቀን የፈወሳቸው ሕሙማንና አይነ ስውሮች፣ አንካሶች፣ በክፉ ደዌ የተያዙት ቁጥራቸው ሰማንያ ሺ ነው። በፈወሳቸውም ጊዜ እነሱም ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎችንም ያመነኩሳቸዋል። የአብያተ ክርስቲያናት አስተዳዳሪ የሆኑ ዘንድ አበምኔት የሚሾማቸዋሉ። አባታችን አቡነ እስትንፋሰ ክርስቶስን በአንደበቱ የስብከትን ጸናጽልና የምስጋናን ከበሮ ያሰማል። ያለ ዕረፍትም 150 መዝሙረ ዳዊትን፣ 15ቱን መሐልያ ነቢያትን፣ 5ቱን መሐልያ የሰለሞንን፣ የሰባቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር ሰባት ጊዜ በመዓልት፣ ሰባት ጊዜ በሌሊት ያደርሳል። ሌሊቱን ሁሉ ቆሞ ያደርሳል። ነቢዩ ዳዊት በየዕለቱ ሰባት ጊዜ አመሰግንሃለሁ ለዓይኖቼም ለቅንድቦቼም ሽልብታን ለሽፋሽፍቶቼም ረፍትን አልሰጥም እንዳለ፣ እንደዚሁ ቁሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበጥ መንኮራኩርም ዘጠኝ ሺህ ጊዜ ይሰግድ ነበር። ዓይኑን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን ስዕል ፊት ያፈስ ነበር። ቅዱሳን በሚገረፉበት ገመድ ጀርባውን ይገርፋል። አስራ ሶስቱን ህማማተ መስቀል በማሰብ በእጁ ደንጊያውን ይዞ አስራ ሶስት ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማ ጩኸቴን በፊት ይድረስ፣ ገጸ ምሕረትህንም ከእኔ ወደ ሌላት መልስ እያለ ከመዝሙር እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበር። እግዚአብሔር ይነሳ ጠላቶቹም በፊቱ ይበተኑ በነፋስ ፊት ጢስተኖ በእሳት ፊት ሰማደሮ ማር ቀልጦ እንደሚጠፋ እንደዚሁም አጢአተኞችም ከእግዚአብሔር ፊት ይጠፋሉ። ይህንንም ባለ ጊዜ አጋንንት ፈጽመው ከፊቱ ብን ብለው ይጠፋሉ። እንደዚሁም አባታችን አቡነ እስትንፋሰ ክርስቶስ እነዚህ የታወቁትን ጸሎት ይጸልያል። ሲጸልይም ቆሞ አይደለም ወዙ እንደ ውሃ ነጠብጣብ እስኪፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘለቅም መልካም ምግባሩን በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ፣ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁ ድረስ ተተክለው ይታያሉ። ስለ አቡነ እስትንፋሰ ክርስቶስ ጽድቁና ክብሩ ብዙ ተአምራት ይደረጋል። የወርቅ መሰላል እና የብርሃን ምሰሶ የተባሉት በጾምና በጸሎት በሃይማኖት በፍቅር በትህትና የሚያነጻቸው የእስትንፋሰ ክርስቶስ ንጽሃ ሥጋና ንጽሐ ነፍስ ናቸው። ጸሎቱም ወደ ላይ ወጥቶ እስከ ሰባተኛ ሰማይ እስከ መንበረ ጸባኦት ይደርስና ዳግመኛ በመሰላል ወደ ታች ተመልሶ በአዝመራ ጊዜ ብዙ ምርት ባውድማ በብዛት እንዲመረት ይመረታል። የሰማይ መላእክትም ጸሎቱን በምድር የሚተውት አይደለም የእሱን ጸሎት ለማሳረግ ክንፍ ከክንፍ ጋር እያማቱ እየተጋፉ ከብዛታቸው የተነሳ ይጨናነቃሉ፣ እንጂ አባታችን አቡነ እስትንፋሰ ክርስቶስ ወዳለበት የጠራ መልካም የሆነ የትሩፋቱን ብዛት አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙት ዘንድ ይወዳሉ። እነሱም በዚያ መሰላል የጽድቁንና የትሩፋቱን ፍሬ ይዘው ይወጣሉ። የእሱ ማዕዛና የእሱ መልክ የሰውን ልብ ይመስጣል። በዚህ ዓለም እሱን ስላገኙ መላእክት በጣም ይደሰቱበታል። በዚያን ዘመን ከሰው ሁሉ እንደ እርሱ የጽድቅን ሥራ ትሩፋት የሚሠራ አላገኙምና የማዕዛው ሽታና ማዕዛ ጸሎቱ ወደ ላይ ወጥቶ ጽርሐ አርያምን ይሞላ ነበር። የጸሎቱም ፍሬ ሰላሳ ቅንጣት የሚሆን አለ፣ ስልሳ ቅንጣትም የሚሆን አለ፣ መቶ ቅንጣትም የሚሆን አለ። አባታችን እስትንፋሰ ክርስቶስም የሰማይና የምድርን ምስጢር በግልጽ ያያል። በገነትም የወርቅ መሰላልና አምደ ብርሃን ይተክላል። በክንፉም አየራትን ፈለከ ፈለካትን ይበራል። በእውነት አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ሁልጊዜ በግልጽ ያያል። ጌታችንም ከእርሱ አይርቅም። የፈለገውንም ሁሉ ዘውትር ፈጥኖ ያገኛል። ልብ አምላክ ዳዊት እግዚአብሔርን ሁልጊዜ አየዋለሁ፣ ምስጋናውም ዘውትር ባንደበቴ ነው፣ ሰውነቴም ዘውትር በእግዚአብሔር ከፍ ከፍ ትላለች እንዳለ ለጸሎት እጁን ዘርግቶ በቆመ ጊዜ የእጆቹ አስሩ ጣቶችና የእግሮቹ አስሩ ጣቶች ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አቡነ ዘበ ሰማያት ብሎ ጸሎትን በጀመረ ጊዜ የሰባቱ ሰማያት በሮች ተከፍተው እስከ መንበረ ጸባዖት ያያል። የፈለገውንም ከአምላኩ ዘንድ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገው ፍላጎት ለኃጣን ምሕረትን ከመለመን በስተቀር ሌላ ምንድን ነው? ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ አርባ መዓልትና አርባ ሌሊት ጾሞ አርባ ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አስሩ ቃላት ኦሪትንና ስድስቱን ቃላት ወንጌልን በውስጣቸው የተጻፉትን ሁለት ጽላቶችን ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም ስድስቱ ቃላትና አስሩ ቃላትን ሁለቱን ጽላት ሰጠው። አስሩ ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን ከእኔ በስተቀር ሌላ አምላክ አታምልክ። የፈጣሪ የእግዚአብሔርን ስም ጠርተህ በሐሰት አትማል። እግዚአብሔር በሐሰት ስሙን ጠርቶ የሚመለውን ሰው ከበደላ ያነጻውምና፣ የፈጣሪ የእግዚአብሔርን ሰንበት አክብር። ዘመንህ እንዲበዛለህ እናትና አባትህን አክብር። አትግደል፣ አትሰስን፣ አትስረቅ፣ አትመኝ ወንድምህን እንደ ራስህ ውደድ የሚለውን ይህንን ቃል ለእስትንፋሰ ክርስቶስ በሚነግርበት ሰዓትና ጊዜ መነኮሳት የሚያስፈራ ድምፅና የነጋሪት ድምፅ ይሰሙ ነበር። ታላቅ ብርሃንም ያዩ ነበር። ተራራው ይጤስ ነበር። ሕዝቡና መነኮሳት ሁሉ ፈርተው ከሩቅ ሆነው ይመለከቱ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ስድስቱ ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛ እንደዚሁ ለአባታችን እስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሰው ሚስት አትሂድ፣ አትስረቅ፣ በሐሰት ምስክር አትሁን፣ እናትህንና አባትህን አክብር፣ ወንድምህን እንደ ራስህ ውደድ ብሎ ሰጠው። ጸሎቱና በረከቱ ይህን መጽሐፍ ከጻፈው ካጻፈው፣ ከተረጎመው፣ ካነበበው፣ ከሰማው በቤተ ክርስቲያኑም ከተሰበሰቡ ሕዝበ ክርስቲያን ጋር ይሁን ይህንን መጽሐፍ ለማጻፍ ከተባበሩት ከአካለ ወልድ፣ ከተክለ ማርያም፣ ከአባ ወልደ ሥላሴ፣ ከሀብተ ሥላሴ፣ ከወለተ ጽዮን፣ ከጽጌ ማርያም፣ ከሳራ ገብርኤል፣ ከፍቅርተ ማርያም ጋር ይሁን ለዘለዓለሙ አሚን። በእውነት የተአምር መጀመሪያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን ቅዱስና ብፁዕ ክቡር የሚሆን ያህያሉ የአባታችን የአቡነ እስትንፋሰ ክርስቶስን የተአምር መቅድምን እጽፋለን። ብርሃነ ክርስቶስ የተባለውም አባታችን ነው። ከታምር አስቀድሞ እናንተ የቤተ ክርስቲያን ልጆች የሚነበበውን ይህኔ አባታችንን የታምር መቅድም በጆሮአችሁ አድምጡ። እግዚአብሔር ይባርካችሁ፣ የአይኖቻችሁንም ልቦና ያብራላችሁ። ይህኔ ያባታችንን የአቡነ እስትንፋሰ ክርስቶስን ተአምር ከእረፍቱ በኋላ ያደረገውን ስሙ። ዛሬም በእግዚአብሔር ዘንድ የተወደደ ከልጅነቱ እስከ እርጅናው በስጋውም ሆነ በሐሳቡ የኃጢአት ትቢያ ያልነካው ንጹህ ድንግል የሆነ እንደ እርሱ ያለ የለም። በዘመኑ ቁጥር ልክ የእግዚአብሔርን ምስጋና ምንም ሳያስታጉል ይጸልያል። እግሮቹም እንደ ዝሆን እግር እስኪያብጡ ድረስ ይቆማል። እጆቹን ወደ ሰማይ ዘርግቶ ዐይኖቹንም ወደ ላይ ወደ መንበረ ጸባውት አቅንቶ ይጸልያል። አርባ ጾምም እስኪፈጸም ድረስ ከመሬት ላይ አይቀመጥም። በምንጣፍም ላይ በጎኑ አይተኛም። አርባ ጾምን ቆሞ ይጾማል እንጂ፣ ለጉንጮቹም ረፍትን አይሰጥም፣ ለቅንድቦቹም እንቅልፍን አይሰጥም። የጣመውንና የላመውን አይመገብም፣ ስጋን ወይንንም በአፉ አያስገባም፣ በራሱም ላይ ምላጭ አያወጣም። ናላው እስኪፈስ ድረስ እንደ መንኮራኩር ይሰግዳል። የሰማይ መላእክትም ወደ እርሱ ለመምጣት እየተሽቀዳደሙ ይጨናነቃሉ። ጻድቃንና ሰማዕታት እርሱ ካለበት ይሰባሰባሉ። ወደ ተጋድሎ ስቃይ ለመግባት የማትፈራ አርበኛ ነህ። ወደ መጋደል ግባ አንተ ብፁ ነህ። ተጋድሎ ለአንተ መልካም ነው። አባ እስከ መጨረሻ እስከ እረፍት ድረስ ወደ ኋላ ትመለስ ይሉታል። ተጋድሎውም በእግዚአብሔር ዘንድ ተወዳጅነትን አግኝቷልና ይህ ቅዱስ ጻድቅ ከእግዚአብሔር በታችና ከመቤታችን በታች ክብር ያለው አባታችን እስትንፋሰ ክርስቶስን ዘውትር እንዲህ ብለው ይመክሩታል። እናንት በአባታችን ቃል ኪዳን ያመናችሁ ምዕመናን ሆይ፣ እግዚአብሔር አብ ከባህሪ ልጁ ከወልድና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በምሕረቱ ይጠብቃችሁ፣ ይፈውሳችሁ፣ ሽማግሌዎቻችሁን ዕድሜ ይስጥላችሁ፣ ልጆቻችሁን ያሳድግላችሁ፣ ለወጣቶቻችሁ ማስተዋልን ያድልላችሁ። ዛሬም እንደዚሁ ለስውራን ቅዱሳን መነኮሳት በቆብና በአስኬማ አባት የሆነ ብርሃነ ክርስቶስ የተባለ አባታችን አቡነ እስትንፋሰ ክርስቶስን አክብሩት። በጸሎቱና በቃል ኪዳኑ ትድኑ ዘንድ የእርሱን በዓል እንደ ጻድቃንና እንደ ሰማዕታት በዓል እንደ እመቤታችን በዓል አክብሩ። የበዓሉም ቁጥር ይህ ነው። ሚያዝያ 8 ቀን የተጸነሰበት ነው። ታኅሳስ 8 ቀን የተወለደበት ነው። ጥር 9 ቀን ሰማያዊ ምስጢርን ለማየት ወደ ሰማይ ያረገበት ነው። የካቲት 8 ቀን ለኢትዮጵያ ሕዝብ ሁሉ ቃል ኪዳን የተቀበለበት ነው። መጋቢት 9 ቀን ይህች ዓለማ ተጠቅመኝም ብሎ የመነነበት ነው። ሚያዚያ 9 ቀን ከጌታችን የማዳን ቃል ኪዳንን ተቀብሎ ያረፈበት ነው። ይልቁንም ይህን በዓል የተራበውን በማብላት የተጠማውን በማጠጣት አክብሩት። ግንቦት 9 ቀን በኤልያስ ሰረገላ ወደ ሰማይ ተነጥቆ ወደ ኢየሩሳሌም ሰማያዊት በመላእክት እጅ ያረገበት ነው። ሰኔ 8 ቀን መቶ ሙታንን ያስነሳበት። ሐምሌ 8 ቀን በራሱ ተዘቅዝቆ ባህር ውስጥ መቆም የጀመረበትና በዘጠኝ ዓመቱ ጌታችን ኢትዮጵያን ምሬልሃለውና ውጣ ሲለው ከባህር የወጣበት ነው። መስከረም 19 ቀን ወደ ብሔረ ሕያዋን ከቅዱሳን ጋር የገባበት ነው። ጥቅምት 9 ቀን የቃል ኪዳን ጽላት ከፈጣሪው የተቀበለበት ነው። ሕዳር 19 ቀን የውራንን አይን ያበራበት ነው ዳግመኛም ቃል ኪዳን የተቀበለበት ነው። ሕዳር 24 ቀንም የሥላሴን ዙፋን ያጠነበት ነው። ታህሳስ 29 ቀን ወደ ቤተልሔም ሄዶ የጎበኘበት ነው። ጥር 12 ቀን ፀሐይን ያቆመበት ነው። የካቲት 21 ቀን ከእመቤታችን ጋር ቃለ ቃል የተነጋገረበት ነው። መጋቢት 27 ቀን ጌታችንን በቀራንዮው እንደተሰቀለ ያየበት ቀን ነው። ሚያዝያ 8 ቀን ቃል ኪዳን የተቀበለበት ቀን ነው። ሚያዝያ 9 ቀን ከዚህ ዓለም ተለይቶ በታላቅ ክብር ያረፈበት ነው። እነዚህንም የአባታችን የብርሃነ ክርስቶስን ሃያ ሦስቱን በዓላት አክብሩ፣ በየዓመቱና በየወሩ ምን ምን ሥራ አትስሩበት። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላ ዓለሙ አሜን። በእውነት የቅዱስ አባታችን የአቡነ እስትንፋሰ ክርስቶስ ተአምር ይህ ነው ጸሎቱና በረከቱ ከሁላችን ጋር ይኑር አሜን በእውነት ኬዛ በሚባል ደብር ሰንበትን የምትሽር ዝሙተኛ የሆነች ብዙ ኃጢአት ያለባት አንዲት ሴት ነበረች ከድፍረቷ ብዛት የተነሳ የቀትር ጋኔን ለክፏት ልቧን ሰውሯት ያገኘችውን ሁሉ ከሰው እስከ እንስሳ ድረስ ሁሉንም ሳት ላይ በጥርሷ ትነክስ ነበር የራሷን ኩሳ አይቀር ትበላለች፣ ሽንቷንም ትጠጣለች። ያገኘችውን ቆሻሻ ሁሉ በጥርሷ ትበላ ነበር፣ ሰውነቷንም ጭምር እየነከሰች ትበላ ነበር። ቤትም ታቃጥላለች። ልጆቿና ዘመዶቿ እያለቀሱ ባለመድኃኒቶችን፣ ጠንቋዮችን አድኑልን ብለው ቢሰበስቡ ሊያድኗት አልቻሉም። ከእነርሱ መካከል አንድ ጥበበኛ ብልህ እኛ ይህን ጋኔን እናወጣ ዘንድ አንችልም ያለ አባታችን እስትንፋሰ ክርስቶስ ጸሎት በስተቀር ይህች ሴት አትድንም አለ። ዘመዶቿም ይህን ሰምተው አባ ብርሃነ ክርስቶስ ወዳለበት ወደ ቀርሜሎስ ገዳም ሄደው እጁን ዘርግቶ ሲጸልይ ያገኙት። እርሱም ሳይነግሩት በልቦናቸው ያለውን በመንፈስ ቅዱስ አውቆ ለደቀ መዝሙሩ ለልብሰ ክርስቶስ ከእነርሱ ጋር ሄደህ ፈቃዳቸውን፣ የሚፈልጉትን አድርግላቸው ብሎ አዘዘው። ይህን ብሎ ለደቀ መዝሙሩ መስቀሉን፣ መታጠቂያውን፣ ጭራውን፣ መዝገበ ጸሎቱን ሰጠው። ዳግመኛም እነዚያን ሰዎች ይህ ደቀ መዝሙሬ ከእናንተ ጋር ይሂድ ሐሳባችሁንና ፈቃዳችሁን ይፈጽምላችኋል አላቸው አቡነ ዘበ ሰማያትንም ሰጥቶ ሸኛቸው ደቀ መዝሙሩ አባ ልብሰ ክርስቶስ ጥቂት እልፍ ካለ በኋላ አባታችን ብርሃነ ክርስቶስም አምይሃለው ዘጋው በአሰርኩ በአብ በወልድ በመንፈስ ቅዱስ ስልጣን አወገዝኩ ከገደሉ በላይ ልጆች ወዳሉበት አትውጣ ከገደሉም በታች የአገሩ ሰዎች ወዳሉበት አትውረድ ፈጣሪ የክርስቶስ እስኪመጣ ድረስ በዚሁ ኑር ብሎ ገዘተው። ያም ሰይጣን እስከ ዛሬ ድረስ በገደል መካከል ተሰቅሎ ይኖራል። እንደዚሁ የሚዋጉንን አጋንንት ፈጽሞ እስከ መጨረሻው በጸሎቱ ይሠራቸው፣ ያጥፋቸው። በእውነት ያለ ሐሰት ይሁን ይደረግልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሚን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለችሁም፣ ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ና ወለተ መስቀል ወለተ አናንያ አጸደ ማርያም ወለተ ማርያም ወለተ ሃና ወለተ መስቀል ትርሲተ ድንግል ቀጸላ ማርያም ወለተ እግዚአብሔር ወለተ ማርያም ማኑኤል ሳሙኤል ብሩኖ አጸደ ማርያም ብስራተ ገብርኤል ተስፋ ጊዮርጊስ ፍቅርተ ማርያም ወለተ ሥላሴ ገብረ መድን ወልደ ማርያም እህተ ማርያም ወለተ ሕይወት ገብረ ማርያም ወለተ ማርያም ወለተ ኢየሱስ ወለተ ሚካኤል ወልደ ሚካኤል ገብረ እግዚአብሔር ወለተ መድህን እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ኪዳን ወለተ ሚካኤል እና ወለተ ጊዮርጊስ ወለተ ጻድቅ ወለተ ማርያም ወለተ ማርያም ፍሬ ሰንበት ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ጽጌሃና ወልደ ስምዖን ወለተ ኤልሳቤጥ ምራተ ስላሴ ወለተ ጻድቅ ፍቅርተ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ገብረ ስላሴ ወለተ መድንና ገብረ መድን ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ወልደ ገብርኤል ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ወለተ ስላሴ ሳህለ ማርያም ወለተ ስላሴ ገብረ ጊዮርጊስና ወለተ ገብርኤል

አክሊለ ሰማያት እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ሰንበትና ወለተ ጻድቅ ወልደ ተስፋ ህይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ህይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ ሚካኤል ወልደ በረከት እህተ ሚካኤል ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ኢዛና ራይሻን ሰላማዊት ጸገነት ወለተ ማርያም ወለተ ዮሐንስ ወልደ አረጋዊ ወልደ ገሪማ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሃና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ማሪቱ ኃይሉ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ፣ ከነቤተሰባችሁ በሕይወት በጤና ያቆያችሁ፣ እድሜ ዘመናችሁ የተባረከ ይሁን፣ ስራችሁን የሰመረ፣ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሚን በእውነት እንዲሁም በአካል በሥጋ የተለዩንን ፍቅርተ ሚካኤል፣ ወለተ ሕይወት፣ ወለተ ማርያም፣ ኃይለ ማርያም፣ ገብረ ሕይወት፣ እህተ መላእክት፣ ወለተ ወልድ፣ አመተ ጻድቅ፣ ተክለ ጻድቅ፣ ጌጤነሽ ደስታ፣ ወለተ ጽሆን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን ባጸደ ሕይወት በገነት በመንግሥተ ሰማያት እያሳርፍልን እግዚአብሔር አምላካችን እስካሁን አሳት ጠብቆ ለዚያ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙን ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። አቡነ ዘበሰማያት